ፓስ ለማኝ ለማታ ለማኝ አጉርስ ይላል። ሶስት የምትበሉ ሁለት ማብላት ልመዱ። ይዛችሁ ውጡም ቁሳችሁ ይዛችሁ ውጡም ላ ዝም ብሎ ወንድሜ ነው ዝም ብሎ ወገኔ ነው አንድ ድሀ ይኑራ። በሳምንት የምታስበው በወር የምታስበው አለ። ገንዘብህን ወደ ሰማይ ላከው። የምትሰጡት እንኳን ብታጡ ፍቅር ስ ደግፈው፣ አይዞ በለው፣ አበርታው። ይበዛል። ምን በዛ ምን በዛ እና እኛ ሳንሰራ ላይ በዛ ነው። ምን አረግንኛ? አመት ላር እየጠበቅን በበሬ ብና በሸፈሻቸው ምን ቁም ነገር አለ? አመት ሁሉ አስርበናቸው። ጠንክራችሁ ስሩ፣ ብረሩ፣ ውጡ ይሰጣሉ ማይመቹ ሁኔታዎች ይኖራሉ፣ ግን ግድ የላችሁ። ዛሬን ጀምር፣ ነገ ይሳካል። ተስፋ ማይቆርጡ ማይሰደዱ ሳውዲ ድንበር ላይ ማይገደሉ ደማቸው ማይፈስ ከኛ ጋር መኖር የሚፈልጉ በመንፈሳዊ ወትን በስጋ እናስተናግዳቸው። ይኖራሉ ጭንቀታቸውን እናቀልላቸዋል። ሳንጎራረስ ሳንደጋገር መመጻድ አለ። በመኪና ሸር እያሉ ማለት ነው። በቪላ ቤት ማስቀናት ብቻ፣ በጨርቅ መቀማጠል ብቻ፣ በሜካፕ መኖር ብቻ ይህ ክርስትና ነው? ስምንት ቢሊዮን ዶላር ለሜካፕ አወጡ ብላችሁ ለምን አውሮፓውያን እንጣሟቸዋላ? እኛ ከዛ በላይ ቅብጥልነት ላይ አሃዱ፣ አምባ አሜን። የተወደዳችሁ ምእመናን እና ምእመናት እንደምናመሻችው እንደምንሰነበታችሁ። አሜን። በቸርነቱ የጠበቀን ባጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉን እንድንሰማ ይረዳን። የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው፣ ለነቢያት፣ ለቅዱሳን፣ ሐዋር ለሐዋርያውያን አበው ለሊቃውን የገለጸውን ጥበብና ምስጢር ለሁላችን ይግለጽልን። ከዚህ ችለት በረከት ረድኤት ለሁላችንም ያሳልፈን። አሜን

እግዚአብሔር ከመንጋው ስለቀላቀለልን ወደዚህ ክብር ስላመጣልን ስሙ የተመሰገነ ይሁን ሌሎች ደግሞ ወደ በረቱ የሚገቡ መንጋዎች አሉ እነሱን ደግሞ በጊዜው እግዚአብሔር እንዲያመጣልን በጸሎት ልናስባቸው ይገባል አሜን አስሩ አዎ ይገባል መቼ ነው ያለቻቸው ቀኑን ነግራችኋለን ጥቅም አሁን መቶ አርባ ህጻናት ነው ያሉት። ስንት ለማድረግ ነው ያሰቡት? 240 ነው 250 ስለሚል እጥፍ ሊያደርጉ ነው የሚያስቡት እና ይሄ የመሰለ ትልቅ ስራ ዛሬ ብቻ አይደለም ሌላ ቀንም ተነጋግራችሁ አባታችንን አባያሱን እነዚህም አስራት በኩራታቸውን እያወጡ በወር ሁለት መቶ ሺህ ብር መድበው እነዚህን መቶ አርባ ህጻናት ቀለብ እየቻሉ ትምህርት እየቻሉ አሁን ደግሞ እጥፍ ሊያደርጉና ማደሪያ ዶርምተሪ ሰርተው አዲስ አበባ ማስቋላ ትምህርት ቤት ከፍተው እጅግ በጣም ትልቅ ርዕይ ነው እና ያላቸው ያላቸው እባካቸው ፓትሪያርክ ሽኖዳ የሚሉት እጅግ ደስ የሚል ቃል አለ። ኖ አብረን ስንዴ እናብቀል ይላሉ። መጠመድ ያለብን አረም በመንቀል ጊዜ እየፈጀ በጣም ውስብስብ የሆኑ ጉዳዮች ላይ ተጠምደን ፈቅሳንድን ልንቀር ግድ የላቸውም። ትንሽ ትንሽ ስንዴ ማብቀል ከጀምር ስንዴው ራሱ አረሙን ይውጠውና አረሙ የማይሰማን ዘመን ይደርሳል እና ድምፅ አጥፍተን እንዲህ አይነት ስራ የሚሰሩ ሰዎችን እናበረታታቸው ይገባል። እግዚአብሔር ይርዳን። ጥቅምት ሃያ አምስት ከሰዓት ቅድስት ስላሴ አዳራሽ ነው ይመስለኛል እና እዛ እምትገኙ በእግዚአብሔር ስም እኔም ከወዲሁ ላሳስባችሁ ብዬ ነው። እግዚአብሔር ከሁላችን ጋር። የጊዜያችን አጠር ያለች ስለሆነች በአንድ ርዕሰ ጉዳይ እንድንማር አሰብኩኝ። እግዚአብሔር ከሁላችን ጋር የሆን አትጨንቁ በሚል ርዕስ የዛሬውን ትምህርት ሰሞኑን በተነበበው የቅዳሴ ምንባር ጥቂት አስታውሳችኋለሁ። በየአጥቢያ ቤተክርስቲያኑ እንደተማራችሁ አስባለሁ። ግን እኔ ጥቂት ተበረከቱ ለመሳተፍ የቀረችንን ደቂቃ በዚህ ኃይለ ቃል ላይ ጥቂት እንማራለን። እግዚአብሔር ከሁላችን ጋር ይሆን። አትጨነቁ፣ በዚህ በማቴዎስ ወንጌ ምዕራፍ ስድስት ላይ ከአንድም ሁለት ጊዜ አትጨነቁ የሚል ቃል ጌታችን አስተምሮናል። ማቴዎስ ወንጌል ምዕራፍ ስድስት ቁጥር ሀያ ስድስት እና ማቴዎስ ወንጌል ምዕራፍ ስድስት ቁጥር ሰላሳ አንድ ላይ ጌታችን አትጨነቁ አትጨነቁ ብሎ አስቀምጦልናል። በዚህ ርዕስ ጥቂት ሀሳቦች አካፍላችኋለሁ እግዚአብሔር ከሁላችን ጋር ጌታችን ነው የነገረ ጌታችን የነገረን ነገር እናምነዋለን አናምነው እወርዳለሁ አለ ወረደ እናምነዋለን አናምነው እሞታለሁ አለ ሞተ እናምነዋለን አናምነው እነሳለሁ አለ ተነሳ እናምነዋለን አናምነው አርጋለ ዋላ፣ አረገ። እናምነዋለን አናምነው። መጥቼ ወስዳችኋለሁ ብሏል። እናምነዋለን አይደል? አናምነው። አሰልት ፋይዳ አሁን ደግሞ አትጨነቁ ይለናል። እናምነዋለን አይደል? አናምነው። ታምኖታላችሁ፣ ታምኖታላችሁ። ይሁን ማለት ይህንንም ጭምር ማመን ነው ወገኖቼ። ካምነን እንደዚህ ነው የምናምነው። ያለን ቃል ኪዳን ይገባልን ያሰማረን የነገረንን ልናምነው ይገባል። እግዚአብሔር በቃሉ የታመነ አምላክ ነው።